ያው ከአራት እስከ አምስት ያልተሰሙ አዳዲስ ነገሮችን ነው የምናቀርበውና ኪነ ጥበቡ ላይ መዝናኛው ላይ ከዛ ውጭ ከተማችንና ወንጀል የሚከሰቱ ከሆነ እሱን ምንቃኛለንና አንድ ሶስት አዳዲስ ነገሮችን ያዘርገናል። ከየት እንደምንጀምር ግን ምርጫ ለአንቺ እሰጥሻለሁ። አንድ በጣም ደስ የሚል ነገር አለ። ያው እንግዲህ ይህ ኪነጥበቡ ወሬ ነው። አንድ ደግሞ በጣም ዘግናን የሚል ወሬ አለና እናልፈው ይሻላል ብዬ ያስባሉ። የዘገነን የሚለውን በተለይ ከተማችን ወዴት እየሄደች ነው የሚለውን የሚያሳይ ይመስላል። እንግዲህ ወንድ አስተናጋጅ ሊፍት በሰጡት ሰዎች ተደፍሮ ሆስፒታል ገብቷል። ተጠቂውን ወይም ደግሞ የተደፈረውን ሰው ማግኘት ችለን ነበር። ግን በቃ እንዲህ አይነት ነገሮችን አውጥቶ መናገሩም የሚገርምሽ ነገር ቤተሰብ እንኳን አያቅም ሰማት ከሆነበ ቤትም እንዲያቃም ማለት በቃ በቀሪው ህይወቱ ላይ ሊያመጣበት የሚችለውን ተጽዕኖ ግምት ውስጥ በመክተት እንግዲህ ጥቆማው ደረሰን። ጥቆማው እንደደረሰን የሚረዱት ሰዎችን አገኝ ናቸውና ከእነሱ ጋር ቆይታ አድርገናል። በተለይ ምን ከእንደዚህ አይነት ነገሮች ጀርባ ምን ልንማር ወይም ደግሞ እንዲያን ነገሮች በሌላው ላይ እንዳይከሰትም ሊደረግ ይገባል የሚለውን የሚያሳይ ነው። መልእክቶች እናድምጥና የመጀመሪያ ወሬያችን እንዳልሽው እናድርገው። ወንዱ አስተናጋጅ ሊፍት በሰጡት ሰዎች ተደፍሮ ሆስፒታል ገብቷል የሚለውን ወሬ እንንገራችሁ። ፕሮግራሙ ታድያስ አዲስ ነው። ከመልእክቶች በኋላ ወደዛው እናልፋለን። ሸገር ላይ ነን የምታደምጡ፣ ታድያስ አዲስ ነው። ወጣቱ አስተናጋጅ ሊፍት በሰጡት ሰዎች ተደፈረ የሚለውን ወሬ ደግሞ ልነግራችሁ ነው። መስመር ላይ እስክንድር የተባለ ሰው አለ። እንደምናመሽ እስክንድር? እግዚአብሔር ይመስገን፣ ሴትሻ እንደምናመሻችሁ? አለን፣ ይመስገን አምላክ። አንተ ለተደፈረው ልጅ ምንድን ነው እስኪ መጀመሪያ ከአንተ ልጀምር። ኦኬ እኔ እስክንድር እባላለሁኝ የዛሬ ሶስት ሳምንት አካባቢ ነው ሴፍሻ፣ እኔና ጓደኞች የነበርን ወደ ሀያ ሁለት አካባቢ እና እንደ አጋጣሚ መኪና ውስጥ ነበረን እኛ እና እንደዚህ ወርጄ እኔ ወደ ጨለማ ነገር ሽንቴን ለመሽናት ነበር፣ ቢራ ምናምን እየጠጣን ነበር መኪና ውስጥ እና ወደዛ እንትን ስዞር ይህ ልጅ እዛ ጨለማ ውስጥ ቆሟል ማለት ነው። ሕፃን ልጅ ነው በጣም ሕፃን ልጅ ነው፣ ሀያ አስራ ዘጠኝ ሀያ ቢሆነው ነው እሺ እና ላናግረ እፈልጋለሁ ባክ ምናምን ነገር አለኝ ማለት ነው እኔ ደግሞ ያው ብር ምናምን እንደዚህ ሳንቲ ምናምን የሚጠይቁ ልጆች አሉ አይደለ ያንን ነገር ነበር ያሰብኩት እና ምንፈልገ ነው ምናምን አልኩ ባክ እኔ ገንዘብ አር ለምፈልገው አንድ ጊዜ አናግረኝ ምናምን አለኝ እዛ በቃ ሳናግረው ያው በአስራ ሁለት አለኝ ቀኑ አስራ ሁለት ነበርና ስራ አራት ሰዓት ድረስ አምሽቼ ሰወጣ ትራንስፖርት አጣውኝ ትራንስፖርት ስላጣው በቃ እዛ ጋር ቁሜ እየጠበቅኩኝ የሆኑ ሰዎች በመኪና አቁመው ካልወሰድን ምናምን ይሉታል ልጁን እና በቃ ገባሁኝ አለ መኪና ውስጥ ያው ይወስዱኛል ብዬ ገባሁኝ ጠዋት ላይ አዲስ አበባ ቆሼ ነው እራሴን ያገኘሁት ዝናብ እየመታኝ ነቃሁኝ አለ እና ወዲያው የአካባቢው ሰዎች ምናምን ፖሊስ ጣቢያ ምናምን ይዘውት ሄዱ እንደገና ወደ ጤና ጣቢያ ከዛ ወደ ጥቁር አንበሳ ገባ ማለት ነው እና ጥቁር አንበሳ ገብቶ የሆነ የሚከፈል ብር አለ ይሉታል መሰለኝ እና ያንን ግሉኮስ ነቅሎ ወጥቶ ነው ያገኘሁት። ያን ቀን ሳገኘው እጁን ምናምን ገልጦ አሳየኝ። ይኸውልህ ይሄን አንድ ሺ ስድስት መቶ ብር ነው ምናምን ክፈል ተብዬ፣ በቃ ነቅዬው ወጣው ግሉኮሱን ብሎ። እጁ ላይ ራሱ የፕላስተሩ ምናምን አለ ማለት ነው። ከዛ በቃ ከጓደኞቼ ጋር ሆነንና የተወሰነ የሚያድርበትን ነገር ምናምን ሰጠነው ተለያየን፣ አድራሻውን ምናምን ወስደን ስልኩን ማለት ነው። በሚቀጥለው ቀን ያው እኔ የምሰራበት ቦታ አለ እዛ ሄጄ ምናምን አናገርኳቸው እና አንድ ፍሪ ሕክምና ምናምን የሚሰጥበት ቦታ አለ ወደ ስድስት ኪሎ ምናምን ብለው ጠቆሙኝ። እዛ ሄደ። እዛ ሲሄድ የእውነትም ያው ተደፍሯል ልጁ፣ እዛ ያሉት ዶክተሮች እንዳናገሩኝ ማለት ነው። እና እዛ ምንም አይነት ሕክምና መስጠት ስለማንችል እኛ ጋር ሕክምና መስጠት ስለማንችል ልጁ ግዴታ ጥቁር አንበሳ ተመልሶ መግባት አለበት ብለው እነሱ ደብዳቤ ምናምን ጻፉለት። እሱን ይዞ ተመልሶ እንደገና ጥቁር አንበሳ ሄደ። ጥቁር አንበሳ ሲገባ እንደገና ሲመረምሩት ያው አንድ መድኃኒት መውሰድ እንዳለበት ለአንድ ሳምንት ከምናምን ከሰርጀሪ በፊት ማለት ነው። እንደዛ አድርገው እዛ ም እህት ያለች እኔ የሜዲሲን ተማሪ እህት አለችኝ እሷም ትከታተለው ነበር። እዛ ሮብለት ነበር ሰርጀሪ የሚያደርገው ስለዚህ አሁን በጥቁር አንበሳ ሆስፒታል ተኝቷል ማለት ነው ቀዶ ጥገና ለማግኘት የሚገርምነው አንዳንዴ እንዲህ አይነት ነገሮች ከተማችን ወዴት እየሄደች ነው? ብዙ የሚያስፈሩ ነገሮች እንዳሉ የሚጠቁም ይመስላል። እኔ እውነቴን ነው መለ ሴፍሳ እኔ የማታ ስራ ነው የምሰራው፣ ሹፌር ነኝ። በጣም ብዙ ነገር አጋጥሞኝ ያውቃል። እንደዚህ አይነት ነገር እኔ በህይወቴ ገጥሞኝም በቃ፣ ልጁን ብታየው በጣም ነው የምታዝ ነው እንኳን እንደዚህ አይነት ነገር ሊደረግበት የሚገባ ይቅርና በጣም የተቸገረ ልጅ ነው። በጣም የሚያሳዝን ልጅ ነው። እንዲህ ፊዚካሊም ስታየው ልጁ እርዳታ የሚፈልግ ልጅ ነው። የሚገርመ ነገር እንኳን እንደዚህ አይነት ነገር እና ምን አይነት እኔ እንጃ ምን አይነት ጭንቅላት ያላቸው ሰዎች እንደሆነ አላውቅም፣ ይህንን ነገር ያደረጉት እና ልጁ በጣም መረዳት አለበት። ሴፍሻ እኔ በጣም የተሰማኝ እውነት ነው የምልህ በቃ እኔ እንጃ ምን አይነት ሀገር እንዳለኝ ራሱ በጣም ግራ የሚያጋባ ነገር ነው። አይዞን እንግዲህ ብዙዎች ለመርዳት የሚፈልጉ ይመስለኛል። ይህን ፕሮግራም እያደመጡ መርዳት ካለባቸው ምን ማድረግ አለባቸው? አሁን ምን መሰ ለምሳሌ ሴፍሳ ልጁን እኔ ከቤተሰቦቹም ጋር ለማገናኘትም ያለውን ሁኔታ እንትን ለማለት ፈልጌ ነበር። ልጁ ያው ታውቃል እንደህንን ነገር ያው እንዲወራም በሰፈርም በጓደኞቹ ምናምን ያልፈለገው ነገር አለ እና እሱንም ለማግኘት ፈልጌ ነበር። እሱ የት እንዳለች እንደማያውቅ ነው የነገረኝ። እዚህ ደግሞ ወንድም አለው እሱም እንዲሰማበት እንኳን አልፈለገም። እንደዚህ አይነት ነገሮች አሉ እና እኔ ነግር ያለውኝ ያው ሕክምናው እንትን ካለ በኋላ ልጁ ገብቷል። ሜንታሊም ገና በጣም ብዙ ትሪትመንት የሚያስፈልገው ልጅ ነው እና ማንኛውም ሰው ቢሆን ከኔጋ ኮንታክት ካደረገ እኔ ወስጄ በስነስርዓት አገናኘዋለሁኝ። እንደዛ ይሻላል። እንግዲህ አንተን አድራሻ ለሚፈልጉ ደግሞ ግድ የለም፣ አድራሻ ስላለን ከጠየቁን እኛ ደግሞ እንሰጣለን። ለማንኛውም ስለነበረን ቆይታ ከልብ እናመሰግናለን። አንድ ነገር ያው ድሉን ከሰጠኝ ማስተላለፍ የምፈልገው ነገር ምንድን ነው? እስፔሻሊ እንደዚህ ከመሸ በኋላ እንደዚህ ሰዎች መኪና ትራንስፖርት በተቻለ መጠን ያው ሳይመሽ ወደ ቤት መግባትን የመሰለ ነገር የለም። እንደዚህ ደግሞ በመሸ ሰዓት ምን አይነት ሰው ነው ሊፍት የሚሰጠን? አሁን ልጁ ገብቷል። በቃ ዘሎን የገባው ሰው መኪናው እና ይሄን ነገር በቃ በተለይ ለወጣቶች ታስተላልፍልኝ ደስ ይለኛል። ጥንቃቄ ቢወሰድ ማለት ነው። በቃ የከፋ ነገር ነው ያለው። ለሶስት ነው እንደዚህ አይነት ነገር የፈጸሙበት እና ለእንደዚህ ሰይጣናዊ ለሆነ ተግባር ለሶስት የተስማሙ ሰዎች እራሱ ካሉ በጣም አሳሳቢ ጊዜ ነው። ጥንቃቄ እንዲደረግ ሰብሻ መልክት እንድታስተላልፍልኝ እዚ አጋጣሚ ጠይቃል ነው ያረኩት። ቀታ እንግዲህ ይህን ይመስል ነበረ ምንድን ነው ምንም በቃ የሆነ አስተያየት ለመስጠት ራሱ የሚዘገነ ነገር ነው ማለት አዲስ አበባ ውስጥ እንደዚህ አይነት ነገር የእውነት አለ እስከምትል ድረስ ማለት ነው። በእርግጥ ዝም ብለህ ከሰው ከሰው የምትሰማው ነገር አለ። ትናንትና ምሽት ላይ የሆነ ክለብ ጋር እንደዚህ አይነት ነገር ሲያደርጉ አየሁኝ የሚል ሰው ትሰማ አለ። በእርግጥ አንዳንዴ ደግሞ የሚመስል ነገር ታያለህ፣ ግን የሆነ ለማውራትም ይከብዳል አደለ እንደዚህ። ግን አሁን እንደዚህ በግልጽ የተጎዳ ሰው በሆስፒታል ላይ እየተረዳ ያለ ሰው ስታይ ደግሞ በዚህ ደረጃ ነገሩ ከፍቷል ብለህ እንድታስብ ነው የሚያደርገው። ና ግን መጨረሻ ላይ ያስተላልፈው መልእክት ምንድን ነው? ሁሉም ሰው ያው እንደዚህ ሊፍት ሲሰጥ ሁሉም ሰው እንደዛ ነው ማለት አይደለም። ያው አእምሯችን ላይበረዝ ነው። ስንት ደግሞ መልካም ሰዎች አሉ። ግን አሁንም ቢሆን እንግዲህ ጥሩ ትምህርት የሚሰጥ ይመስለኛል። በቃ ጥንቃቄ። እዚህ ደረጃ ተደርሷል። በቃ ምንም ማድረግ አይቻልም። ይሄ እውነት ነው። እንግዲህ መጠንቀቅ ነው መጠንቀቅ ነው። እንግዲህ እንዲህ አይነትም ሰዎች መሀላችን አሉ ነው። በጣም ከተናገረው ነገር ልብን የነካው ለእንደዚህ አይነት ሰይጣናዊ ተግባር ሶስት ሆኖ ማበር እራሱ መስማማታቸው ብቻውን እንኳን ቢሆን አንድ ሰው ነው ትያለሽ ሶስት ሆኖ ማበሩ ራሱ በዚህ ላይ እንግዲህ በተለይ በተለይ እንዲህ ዓይነት ነገሮችን ስትሰሚ እኔ በፊት ከመውለዴ በፊትና አሁን ከወለድኩ በኋላ ምሰማበት አንግል ራስ ወይም ደግሞ መጠን እየተለያየ ነው። በፊት ጊዜ አንዳንድ ነገሮች የሚኖሩ አትፈልጉት፣ አዎ፣ ወይ ጉድ ምናምን ልትችላለች፣ ግን አሁን ግን እንዴ በራሴ ቢደርስስ? ያ ነገር አው ልጄ ነው ወደዚህ ምድር እንደ የመጣሁት ሁሉ እንድት ያርግሻልና እንደ ሁሉም ነቃ ብሎ ከተማዋን ጥሩ ማድረግ አለበት። መሃላችን ጥሩም ያልሆኑ ሰዎች እንደሚኖሩ መታወቅ አለበት ነው። አሁን ግን እውነት አዲስ አበባ እንደዚህ ደረጃ ደርሳለች ነው የሚያስፈለው። በቃ አንዳንዴ በተለይ ናይት ክለቦች አካባቢ የሚጨስ ነገር አለ። የሚጨሰው የሚጠጣው ነገር ውስጥ በአድ ነገር ይጨመራል፣ እና አንዳንዴ ከአይምሯችን ውጪ ምን በቃ እነዚህ ልጆች ከአይምሯቸው ውጪ ሆኖ ነው ወይስ ምንድን ነው እሱ እየተፈጠረ ያለው በቃ በደንብ ብቻ ሊታሰብበት ይገባል ይመስለኛል። በፊት ያናው ላንጎን ጉዳይ ስናስብ እንግዲህ ከአምስት አካባቢ ወንዶች ነው የደፈሯት። ይሄን ደግሞ ለየት የሚያደርገው ምንድነው ወንድ ሆኖ በወንዶች በሶስት ወንዶች መደፈሩ። ይሄ ደግሞ በጣም ይዘገንናል። እንግዲህ ይህ ወንድማችን የሚገኘው በጥቁር አንበሳ ነው። ባሳለፈ ነው ረቡ ዕለት ቀዶ ጥገና አድርጓል። ግን ቤተሰብም እንዲያውቁበት አልፈለግም ወይም ጎረቤት እንዲያቀል ተፈለግም ምክንያቱም ደግሞ ይሄ በራሱ ደግሞ በቀጣይ ህይወቱ ላይ የሚያመጣበት ሌላም ችግር ስላለ ነው። ምን ቢደረግ የተሻለ ነው የሚለው ነገር ስላሳሰበው ነው። እንግዲህ ከሚረዱት መሀል አንዱ ለእኛ እንግዲህ ከሱ ሌሎች ይማሩ በሚል ይህን የነገረን ለማንኛውም እንግዲህ ሰላም ለከተማችን ተመኝተናል። ለእንደዚህ አይነት ሀሳብ፣ ሰይጣናዊ ሀሳብ ላላቸው ልቦናውን ይስጣቸው። ምን ሊባል ይችላል? እስከ ሌሊት ሰባት ሰዓት አብረንን ይህንን መጥፎ የወሬ ስሜት እስኪ እናባረው በዜማ ግብዣ። ዲጄ ናቲ ሰባ ደረጃ ጥሩ ነው እያለ ነው፣ እናድምጥና እንመለስ። ሸገር ላይ ነው ታዲያስ አዲስ የምታደም ጡት ታድያስ አዲስን ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ቀደም ሲል የመጀመሪያ ወሬያችንን አቀረብን። ወንዱ አስተናጋጅ ሊፍት በሰጡት ሰዎች ተደፍሮ ሆስፒታል ገባ የሚለውን ወሬ አቅርበን ከዛ ደግሞ ስሜቱን ለመክፈፍ ያህል ደግሞ ዲጄ ናቲ ቴዲ አፍሮን ሰባ ደረጃ ጋበዘንና መሀል ላይ እንግዲህ ስልክ ተደወለ። ሰለሞን ቦጋለን የደወለውና ይሄ ነገር እረ በደንብ መወራት አለበት። እኔ ራሱ የማቀው ወይም ደግሞ እኛ ከምናሳክማቸው ልጆች መሀል አንድም ሰው አለ እና ጉዳይ አሳሳቢ ነው የሚል ነገር እየነገረኝ ነው። እና መስመር ላይ ስላለ ትንሽ ነገር እናውራው እስኪ። ሄሎ ሆይ፣ እንዴት ነሽ? ጸ ሰላም ነው እንዴት አመሻል? በጣም ድና ነኝ እግዚአብሔር ይመስገን። ቀደም ሲል እንግዲህ ያነሳ ነው ነገር ትንሽ ለመስማትም ለማውራትም የሚከብድ ነገር ነው። እዚሁ ከተማችን ውስጥ የሆነ ነገር ነው እና አንዳንዴ እንዲህ አይነት ነገር በየቤቱ ይፈጸምና ግን ማውጣት ይከብዳል። ግን የግድ ማውጣት አለበት ይመስለኛል። እንግዲህ መፍትሄ መምጣት ካለበት እናንተ ጋር የተፈጠረው ምንድን ነው ምንድን ነው? እኔ እንግዲህ ያው እኛ ጋር የሚመጡት ታካሚዎች አሉ እና ስልክ ይደወልና እንደ አካችሁ መጣችሁ ብታዩ ችልናል እና፣ አሁን ከአራት ቀን በፊት ነው የሄድኩት። ሲሄድ የእውነት በጣም በጣም በጣም ነው የሚያሳዝነው። የአስራ ሰባት አመት ልጅ ነው። አሁን አይምሮን ስቷል። ያው ቤተሰብ ነገሩን ያወጣው ከበዳቸው ማሳከም። በዳይፐር ነው ያለው ይሄ ልጅ። ምንድን ነው ያደረጉት? ሌሊት ላይ ነው በር ላይ ጥለውታል። ቤት የቤተሰቡ ግቢ በር ላይ ጥለውታል እና ጠፍረውት በዛ ላይ አሲድ ደፍተውበታል። ከዚህ በላይ ዘግናኝነት ከዚህ በላይ መጨካከን አላውቅም። ይሄ ክፉ መንፈስ ነው፣ የእውነት ነው የምላችሁ። እና ቤተሰቡን ብታዩት እንዴት ምስኪን ቤተሰብ መሰላችሁ፣ ምንም የላቸውም። እና እንደው እንደው እንደው እውነት ቢሰራበት እዚህ ጉዳይ ላይ በደንብ ቢነገርበት ሰው ቢጠነቀቅ እንደው የእውነት እንዴት ያሳዝናል መስላችሁ በጣም አሁን እንግዲህ ፕሮሰስ ጀምረልነታል ማክሰኞ ጀምሮ ሀኪም ቤት ይገባል በእናስባለን ተጎድቷል በጣም ተጎድቷል በዳይፐር ያለው ምናምን ገና ልጅ ነው ይሄ ልጅ ህክምናው ብቻ ሳይሆን ነገ ሞራሊ እንዴት ነው ከህዝብ ጋር የሚገናኘው እንዴት ነው የሚሆነው ያሳዝናል እውነት እና እንደው ማንታችንም ይሄን ፕሮግራም የሚያዳምጡ ጥንቃቄ ያደረግ። እውነት በጣም ክፉ ሀሳብ ነው። እስካሁን እኮ ቆይ አሁን እንደዚህ አሁን ስለ መደፈር ስናወራ መቼ ሴት ልጅ ናት ብዙ ጊዜ የምትደፈሩ አደለ? ህጻናት በዚህ እድሜ ውስጥ ያለች ልጅ ለሶስት ለአራት፣ እሱም ቢዘገንንም እንደው ለምደነዋል። ይሄ ግን ያለመድነው ነው ነገር ነው። እና ጥንቃቄ እናድርግ ቢባል ራሱ ለወንድ እንዲ መጠንቀቅ ያልተለመደ ነገር ነው። አሁን ግን እየሆነ ያለ ነገር ነውና። አሁን እንኳን ከመሸ ሁለት ነገር ከሰማን፣ እንግዲህ ያልሰማ ናቸው ብዙ ነገሮች በዚህ ላይ ደግሞ እንዲነገሩ ሲደርሱ በደረሰበት ሰው ላይ የደረሰበት ሰው ለማውራት ይከብደዋል። ማለት ያ ነገር አብሮት ይታተምን የኛም ደግሞ ስ ብሎ ያስባል። ከደረሰበት ነው የበለጠ የህብረተሰቡ የሚያሳድርበት ተጽዕኖ በራሱ ላ ሰለሞን እኳ አሁን ቤተሰቦቹ ሲብስባቸው ነው ይሄ ልጃውን በዳይፐር ነው ያለው። ስለዚህ ሲጨንቃቸው መሰለኝ አንተም ጋ የመጡት ነው እና በጣም እንደ ዘመናዊነት የሚያመጣው ነገር ነው። የምናያቸው አንዳንዴ ቁጥጥር ይፈልጋል የምናያቸው ፊልሞች፣ የውጭ ሀገር ፊልሞች ይሄ የለም ይሄ ኢንተርኔቱ ምንም የሚያመጣው ጉዳዮች ይመስሉኛል እንደዚህ። እና በጣም ጥንቃቄ ይፈልጋል። ነገ የተሻለ ማህበረሰብ ለመስራት የእውነት እኛ በእኛ እድሜ ባልነው እንኳን የእውነት ልንጠነቀቅላቸው የተሻለ ነገር ልንፈጥርላቸው ይገባል እንጂ አሁን በዚህ እድሜ ያም አሁን ያወራችሁት ልጅ ገና አስራ ምናምን ውስጥ ነው ያለው። ተመልከቱ እንግዲህ ነገ ወዴት እየሄድን እንደሆነና እግዚአብሔር እንደው ደግቡን ጊዜ አምጣልን። ይሄን አስቡ። እናንተን በደንብ ስሉበት በየሚዲያው ሶል ማን እንደሆኑ ማለት። አሁን እናንተ ያዛችሁት የተደረሰበት ነገር አለ ልጁ የተናገረው ነገር አለ። አሲዱስ ዱስ ደው ምን ላይ ምኑ ላይ ነው እያደፉበት እዛው አካባቢ ላይ እዛው ላይ ነው የደፉበት እዛው አካባቢ እና ብዙ አወራም አሁን ነው ትንሽ እንትን የጀመረው እንጂ ቀቡ ሰው ሁሉ ነበረ እና ቤተሰብ በጣም ምስኪን ቤተሰብ ውስጥ ነው ያለው እንደው ያሳዝናል እውነት በጣም ወንጀለኞቹ ለመያዝ ምንም አልተሞከረም ፍንጭላ አልተሞከረም ምንም ነገር የለም ምንም ነገር የለም አልኩ በጣም አስቸጋሪ ነው እንግዲህ ቅድም እንዳልነው ነው ወንዱ ልጅ በወንዶች ነው እየተደፈረ ያለውና እንዲህ አይነት ነገሮች በጣም እየሰፉ ነው። እንግዲህ እኛ አንድ የደረሰንን ወይም ደግሞ ቅድም ያቀረብነው አሁን ደግሞ ሰለሞን እዚህ ጋር ሲናገር በየቦታው ደግሞ ብዙ የማይወራ ወይም ደግሞ ያልተወራ ብዙ ነገር ያለ ይመስለኛል። እኔ ደግሞ ዝምታው ካልተሰበረና እንደዚህ ማውራት ካልቻለን ግን እየገደለን የሚሄደው ከሚሉት ወገን በጣም በጣም እውነት ነው። ምናልባት ሊቀፍ ይችላል አሁን በእኛ በእኛ ሕዝብ መሀል በዚህ ጉዳይ ላይ ማውራት በጣም አስቸጋሪ ነው ግን ጉዳዩ ፈጦ እየወጣ ነው። ልጆች እየተወለዱ ነው። ለእነሱም መንገር አለበት ቤተሰብ እና ከዛ ከዛ አንጻር ስታይ በጣም ቢቀፍም መራመወራት አለበት፣ ቢቀፍ መወራት አለበት። በዛ ላይ የምናያቸውም ነገሮች አሉ አይደል? አንዳንዴ አሁንም ቢሆን ይሄን ለማውራት ይከብዳል። ግን የምናያቸው ነገሮች አሉ ወንዶች ላይ ያለባበስ ለውጥ ያካሄድ ለውጥ እና ያለን እንደዚ አይነት ነገር እና ከተማ ውስጥ ይሄ ነገር እንዳለ ግልጽ ነው። እንደዚህ አይነት ችግር እየመጣ ነው። ስለዚህ ልጆች ጉዳት እየደረሰባቸው ነው። በቃ የሆነ ነገር መደረግ አለበት። በቃ ግልጽ ነው። ምንም ማረግ በጣም ቻለ ማንኛውም ሶል ከመሸ እርግጠኛ የመጀመሪያ ያቀረብነው ታሪክ ነክቶ ነው ያስደወለ በጣም በጣም እውነት እንደው በቃ ሚዲያ ላይ ማውራት ሁሉ ፈልጋለሁ፣ ግን የለም እንደው የቱ ጋር በምን ቦታ እንዴት አድርገን አላቅም፣ ብቻ መሰራት ይጠብቃል። ማውራቱን በራሱ ማስፋፋት ነው። አንዳንድ ጊዜ ና እንዴት እንዴት እንደሚሆን እግዚአብሔር ነው የሚያውቀውና በጣም ነው የማመሰግነው። ሰለሞን ቦጋለ እንግዲህ ስለነበረን ቆይታ ከልብ እናመሰግናለን። ጥሩ ነገር ደግሞ ደውለን ለማውራት ያብቃል። አሜን አሜን አሜን። ታንኪዩ የመታደምጡ ታዲያ አሳድስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ጊዜው እየከፋ ነው የሚለውን ነው። ቀደም ሲል እንግዲህ ወንዱ አስተናጋጅ በወንዶች ነው ሊፍት በሰጡት ወንዶች ተደፍሮ ሆስፒታል ገብቷል። ሰለሞን ደግሞ ረ ብሎ ደግሞ የራሱን ደግሞ አንድ ህምምተኛ የአስራ ሰባት ዓመት ልጅ በተመለከተ አሁን ራሱን ስቶ መተኛቱን በወንዶች ተደፍሮ ጭራሽ አሲድ ሁሉ ተደፍቶበት ነው ይሄና ትንሽ ግራ የሚገባ ነገር ያለ ይመስላል። እና ሁሉም ጠንቀቅ ካለ ሁሉም ያገባኛል፣ ይሄ ነገር ነገ እኔም ጋ ብሎ የሚያስብ ከሆነ ግን በጣም ተራና ትንሽ ችግር ነው። አይ አያገባኝም እኔ ጋ እስካልመጣ የምንል ከሆነ ደግሞ መምጣቱም አይቀር ነው። ይሄን ለማለት ግን እንደፍራለን። ፕሮግራሙ ታዲያስ አዲስ ነው። እስኪ መልእክቶች አድምጠን ደግሞ እንመለስ። ሸገር ላይ ነን እስከ ሌሊት ሰባት ሰዓት። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኑር።